ያለ ጊዜው። ድርሰት እጸገነት እንዳለ። ያለ ጊዜው። ውይ እመብርሃን! ምነው ጌታነህ፣ ምን ሆነ ነው እንደ ሌባ የምትገባው? እንደ ሌባ? ሌባው ማ? ልጅሽ ነው። የልጄን ልብ በልጦ የደበቅሽው መንበረ ገማታ። ነው የምታወሪው? አ ጌታ ነህ አንተው ነህ። አሁን እኔው ነኝ። እንደው እኔ የምልህ እዚህ ቤት ባሳቻ ሰዓት ከመመላለስ፣ እህ እንደው አንደኛህን አንድ ክፍል ይለቀቅልህና ለምን እዚሁ አትኖርም? ምን ምን ይመስልሃል? ቀልድ መሆኑ ነው? አረ በጭራሽ። በመመላለስ ከምትደክም ለአንተ በማሰብ ነው። ቆይ ግን ይሄ ትዕግስቴ ይሆን እንዴ? ቤቴን ይህን ያህል እንድትደፍር ያደረገህ ትሰማኛለህ? ይሄን ያህል መታገሴ ከዚህ ቀደም የነበረንን ጉርብትና በማሰብ ነው፣ እሱን በማክበር ነው። ትሰማኛለህ መስፍን፣ እኔም ይህንን ቤት በሳት ከማቃጠል ያስቆመኝ ከዚህ ቀደም በነበረን ጉርብትና ምክንያት እንጂ፣ ይሄንማ ምን አንተ ያሻህን ስታደርግ እኔ ቆሜ የምመለከት ይመስልሃል? እባካችሁ መስፍን፣ እስቲ ተረጋጋ። እባክህን ይሁል ጌታነህ አሁን ቤታችንን ለቀሁጣ፣ የእኛንም ትዕግስት እየተፈታተንከው ነው። እውነት ምን እያረረ ይስቃል ላሉ እውነት ሀገሩ ሰፈርተኛው ነገሩ ስለቆየ ቢረሳው እኔ ጌታነህ የምረሳው ይመስላችኋል?

እኔ ለሙት ሰውን የሰጡት እኮ እንዲከበርበት እኮ ነው፣ በባዶ እንዲከበርበት። አሁን የሚቀለድበት እለት ነው? ሌላው ቢቀር የጠፋው አንድ ልጃችን አያሳስብህም? እቺ ደግሞ እንግዲህ አመት አስቆጠረ፣ ከየት እናምጣው? እኔ ደግሞ የጌታ ነፉ ከራ ከፈጠረብኝ ስሜት ብትወጪ ብዬ ነው መቀለዴ። አይ አይ፣ እስቲ ተወኝ። ልጅ አንድ ነገር ሆኖ ነው እንጂ መች በጤናው እኔ እናቱ ላይ ይጨክን ነበር። በዚህ ሁኔታስ? እንኳን አልመጣም። ቆይ ቢመጣ ምን ልታደርጊው ነው? ጌታነህን ተይው። ሰፈርተኛው መግቢያ መውጫ የሚሰጠው ይመስልሻል? ይህን ይህን ሳስብ እንኳንም አልመጣም አለ። አቤት ጭካኔ፣ አቤት ጭካኔ። ወይኔ ልጄ በጣም እኮ መሽቷል። ብርዱም እየባሰ ነው። ሰምተሽኛል? ስለ እኔ አታስብ፣ ይልቅ ብርዱ አንተን ይጎዳሃል። ግባ። እኔ ያልተጎዳ ቦታ ስለሌለኝ ምንን ይጎዳዋል ብለህ ነው? እየቀለድክ እኮ ነው አባዬ። ምን ነው አያስቅ? ቀልድ ነው ልሳቅ? እሺ፣ ዝም ብዬ ነው እሺ። ሁን፣ ይሁን። አሁን መድኃኒት ሽኑ እሺ አቶ ጌታ ነህ መድኃኒቴን ካልወሰድኳ ብዳለሁ አደል። እረ አባዬ እንዴ እንደዚህ አትይኝ። ደህና ነኝ እኮ። አደሉ? ነሽ፣ በጣም ደህና ነሽ የኔ ልጅ። እኮ ደህና ነኝ። መሆንም አለብኝ አደል፣ ግዴታ ነው። ግን ባይሆንስ? ቆይ ምን ችግር አለው? እንዴት ነሽ ስባል ደህና ነኝ ለማለት ካልሆነ በስተቀር ደህና መሆን ምን ይጠቅማል? እንዴት እንደዛ ትያለሽ የኔ ልጅ? የአንቺ ደህና መሆን ለአንቺ ብቻ ይመስልሻል እንዴ? አንቺ ደህና ከሆንሽ እኮ እኔ ደህና እሆናለሁ። አንቺ ደህና ከሆንሽ እኮ እናትሽም። አቶ ጌታነህ፣ ልጅህ እንዴት ናት? ለውጥ አላት? ከበፊቱ ደህና ትመስላለች። መድኃኒቷን እየወሰደች ነው አይደል? ፈጣሪ ድካምህን አይቶ ጤናዋን በመለሰ ይህ ሁሉ ጥያቄ ይቀርልህ እኮ ነበር። ቆይ ምን አገባቸው? እሺ ህይወቴ፣ ህይወቴ መልካም ጥያቄዎች ከመልካም እሳቤ የመጡ ናቸው። በዛም ሆነ በዚህ መድኃኒቴን ከመውሰድ የሚያስቀረኝ ነገር የለም። እነሱ በሚፈልጉት ሚዛኔ ላይ እስክደርስ የግድ መውሰድ አለብኝ አይደል። ግን መቼ ነው የሚያበቃው? ዛሬ ምን ሆነሻል ህይወት? ምንድን ነው የረበሸሽ? ተረብሻለሁ። የጠዋቱን መድኃኒትሽን ወስደሽዋል? አባዬ ደህና ነው አይደል? አንተ አይደለ እንዲህ ስጠኝ፣ ባይሆን የኛውን ለዋጥ ውሃውን ስጠኝ ሽሽ ው ይኸው ወስጃለሁ። አሁን ገብተ መተኛ ትችላለህ። ግን አንቺ እዚህ ብርድ ላይ ህይወት። ስለ እኔ ያታስብ። ትንሽ ቆይቼ ይገባለሁ ይልቅ ጉልበትን እንዳያሳመመህ ግባ። አንቺም ብዙ አትቆይ። ሺ ከሞት ነው። ኧረ ስቀልድ ነው አባዬ ይሙት፣ እየቀለድኩ እኮ ነው። በይ በይ በይ በይ በይ። እንዲህ ያለውን ቀልድ አልወደውም፣ አልወደውም ህይወት። ደህና ነኝ ደህና ነኝ። ነገር በሶስት ይጸናል አይደል? ምን ነው የእኔ እናንተ ፍቅር፣ በሀዱ ቀረ ጨረቋ። ለእኔ እንደ ሰጠሃት ነው። እዚህ የተሰጠ ስጦታ ስለማይመለስ የተሸጠቃን የሚመለሰው ጨረቋ፣ ጨረቋን እኔው ጋር ትቆያለች። አንተ በጨለመብህ ጊዜ እንደማታብራልህ እርግጠኛ ነኝ። በጨለማ አይን ጨፍኖ ጉዞ፣ ጩኸት ሳይኖር ብዙ ናፍቆት፣ ጥላቻ ኖሮ ፍቅር ሁሉም ሁለት ናቸው። ታዲያ እንዴት ነው ነገር በሶስት የሚጸናው? መቼም ያ ጌታነህ እንዳይሆን በሩን እንዲህ የሚያንቋቋው። መቼም ያለን አንድ ብቸኛ ጥያቄያችን እሱ ነው። እንግዲህ ምን ይደረጋል? ይጂ ይጂ፣ ክፈችለት እና ይንጎራደድብን፣ ይፎክርብን። ይጂ። ወይ ጉድ! መቼስ ምን አደርጋለሁ? እመብርሃን፣ እመብርሃን ትቁምልህ ጌታ ነህ ግባ፣ ግባ፣ ግባ። እማዬ! ልጄ! ኬብሮን፣ ኬብሮን! አባዬ! ልጄ፣ ልጄ፣ መጣህልኝ! ና፣ ና፣ ግባ። ናስቲ ማንም አላየህም አይደል? ግባ ግባ ባክህን፣ ልጄ የት ነበርክ? ያልፈለግንህ ያላስፈለግንህ ቦታ አልነበረ። ደህና ነህ? ምንም አልሆንክብኝም? እማዬ ተረጋጊ፣ ተረጋጊ፣ ተረጋጊ። የኔ ደህና ነኝ። አንቺ ደግሞ ደህና ባይሆን ይመጣል። ለምን መጣ? ለምን መጣ? በሄድክበት በዛው አትቀርም ነበር መስፍን። ምን እያልክ ነው አባዬ? መምጣቴን አልፈለግከውም? እኔ የመጣሁት ስለናፈቃችሁኝ ነው። እውነትህን ነው። እንዴት ብንናፍቅ ነው እባክህ? እንዴት ሆሎ ይመጣሃልን። አመት ሙሉ ድምፅህን አጥፍተህ ከርመህ ስለናፈቃችሁኝ ነው የመጣሁት ስትል ትንሽ አታፍርም? መቼም በግር በፈረስ እንዳስፈለግን ታውቃለህ። አውቀህ ተደብቀህ እንጂ አውቀህ አድብተህ እንጂ። አባዬ አባዬ፣ አትበለኝ እሺ። አሁን ምን ልናደርግ ነው? የት ልንደብቅህ ነው? እንደው ተመስገን ሳልቅ፣ እግዚሆ። ለምንድነው የምትደብቁኝ? የተፈጠረ ችግር አለ እንዴ? ምንም እንዳላደረገ ደግሞ መልሰህ እኛን ትጠይቀናለህ እንዴ? እኛ ስለ አንተ ድህነት መጨነቃችን ሳያንስ እንዴ? ቆሽ ለሰፈተኛ ውስጥ ምን ምላሽ መስጠት ነበረብን? እስቲ ንገር፣ ምንድን የምትለኛ? አባ እኔ አልገባኝም። መስፍን አንተማ ምን አለብህ? ያደረግከውን ካደረግክ በኋላ አልገባኝም ትለኛለህ? ፊቴ ፈጠቅ ቆመ። መስፍን እስቲ ተረጋጋ። እሱ እኮ የተፈጠረውን ረስቶት ይሆናል። የወጋ ቢረሳ የተወጋ አይረሳ መሆኑን አትርሽ። እሱ ቢረሳ ቆይ ሌላው ሰው ረሳለት ማን ይረሳለት የእሱን ጥፋት አረ ምንድን ነው ማን ነው ወጊ ማንስ ነው ተወጊ ምንድን ነው ምንድን ነው የምትሉኝ አባ ተው እንጂ ኬብሮን ምንም እንኳን በመምጣት ብንደሰትም ያደረግከውን ግን ልቀበል አልችልም አንተስ እንዴት አስችሉ ይሄንን ክፉ ሀሳብ ወደ ልብ አስገባኸው እንደው ማን ቢመክር ነው ልጄ ክፉ መካሪ ቆይ ለምንድን ነው ይሄን አደረግክ ብላችሁ በግልጽ ማ ትነግሩ። እኔ መስፍን ትሰማኛል? ይኸውልህ አሁን የማልነካ ከዚህ በኋላ የሚገጥምህን ነገር እያሰብኩ ነው። አንተ ምንም ልጃችን ብትሆን ህይወትም ልጃችን ናት። እሺ ህይወት ይሽ ስሟን ሲሰማ አሁን ያደረገው ትዛ ለሁ ምን ምን ምን አደረግኳት? ምን ምን ምን ሆና ነው ማየ ህይወት ምን ሆና ነው ቆየ ሷ ማበድ ለአንተ ምን ደስታ ይሰጥሃል? ማበድ የት ናት? ወደት አንተ ወዴት ነው የምትሄደው? ላያት ይገባል። ጎሽ፣ ለዚህ ነው የመጣልሽ። አይሆንም፣ አይሆንም። አንተ ከብሮን አይሆንም። ወዴትም አትሄድም። ይገሉብኛል፣ ይገሉሃል። አይሆንም። ኧረ መስፍን አስቁመው። ናትናኤል ናትናኤል። አቤት ገሺ፣ ድምፅህን ቅንስ። ልጇ የተሻላት ስል ደግሞ ሰሞኑን እንደዚህ ያደርጋት ጀምሯል። ማታ ማታ ለረጅም ሰዓት እዚህ ነው የምትቀመጠው። ቆይ የሆነችው ነገር አለ እንዴ? አላውቅም። እስኪ አንተ ቀስ ብለህ አውራት። መቼም አመቱን ሙሉ አንተ ነበርክ ስትንከባከባት የነበረው። አንተን ባይሰጠኝ ምን ሆን ነበር? እንደ ክፉ ሀሳቢ ቢሆንማ ሞቷን ነበር የፈለገው። እድሜ ላንተ እድሜ ላንተ አንጋሼ ለህዊ ከዚህ በላይ ምንስ ቢደረግ። ማዕበሉ ተነስተዋል፣ አታዩትም? ንፋሱ የሐይቁን ነውጥ ሸሽቶ በየቤቱ ለመግባት ሲታገል፣ ይገርማል አይደል? ምኑ ህይወት ህይወት፣ አይገርምም? ሁሉም የሚፈራው አንድ ነገር አለው ደብቆት፣ እንጂ አይደል አይደል አይደልሽ ናት ላይ አይል ልክ ነሽ አው አው አው ምን አለ አሁን ሐይቁ ዳር ብሆን የሁሉንም ፍራቻ አንድ ባንድ መለከት ነበር አስባችሁታል ተፈጥሮ ተፈጥሮን ሲፈራት ደመናው ነፋስን ፈርቶ ሰማይ ለሰማይ ሲሻሽ ውሃው አንዱ ባንዱ ላይ አልፎ ለመሄድ ሲተራመስ አእዋፋት ውሃውን ሲሻሽ ግን ሁሉም ማንን ነው የሚሸሹት? በሉ እኔ ውስጥ ልገባ ነው። ናትናኤል እስኪ ናናውራት ቀረብ በል እናውራት። እሺ ምንም አያስቡ ጋሼ፣ ብርድ ነው ወደ ውስጥ ይግቡ። ንፋሱ ውብ ጸጉርሽን አላስቀምጥ አለው። ጸጉሬም ንፋሱን ሽሽት ጀምሯል። ግን ያንተ እጅ እሱን ለማስቆም አይመስልም። ሂቢ አሁን ብዙ ነገሮች አልፈዋል ከዚህ በኋላ ሰው እንዲሸሽሽ ሻታርግ ማለት፣ እኔ ምን አድርጌ ነው እንድትሸሽኝ ያደረግኩት? ይኸውልሽ፣ ማለት የፈለግኩት ገብቶሻል። ነገሮች እንዲስተካከሉ በማድረግ አባትሽን ከጭንቀት እኛንም ደግሞ ናትናኤል፣ እኛም የሚባል ነገር የለም አሁን ባለሁበት በጣም ደስተኛ ነኝ። ጓደኝነታችንንም እወደዋለሁ፣ ከዛ ያለፈ ነገር እንዲኖረን ግን አልፈልግም። ታዲያ አሁን ስቆይ በመስተፋቅር አላምንም ትያለሽ እ? ቆይሽ እንደው ከዚህ በላይ ምን ማሳያለ? እንደዚህ ስትል በጣም ነው ምዝናን ነው አደል? ጥሎሽ የሄደን ሰው እስከ እብደት ማፍቀር የጤና ነው? ቆይ ንገሪኝ እስኪ ንገሪኝ፣ የኔን የረዥም ጊዜ የፍቅር ጥያቄ ያስገፋሽ ንገሪኝ። ዘ ሎው ኦፍ አትራክሽን አይመስልም። የእኔ ልብ ሁሌም ለሱ ብቻ ነው የሚሳበው። የልቤን ምት ከሰማሁት ራሱ ቆየሁ። ልክ እንደ በረዶ ግግር ደርቋል እሱም ሲያይ ብቻ ነው የሚቀልጠው። በአካል ቢሄድም ከሀሳብሽ ማራቅ አልቻልኩም ማለት ነው። ቆይ ግዴለም፣ የጊዜ ጉዳይ ነው። ቆይ ማዬ፣ እንዴት እንደዚህ አይነት ነገር ያደርጋል ብላችሁ ታስባላችሁ? መቼ በእንደዚህ አይነት ስነ ምግባር አሳደጋችሁኝ? ካላደረግከው ለምን ሸሸህ? በጊዜው የነበርኩበት ሁኔታ ጥሩ ስላልነበር መሸሽ ነበረብኝ እንጂ እንዴት ህይወት ላይ መስተፋቅር አሰራለሁ? እኔ እንኳን አላምንበትም እኮ በዛ ላይ ቆይ፣ ፍቅረኛ የነበረችን ሴት ከኔ ፍቅር መልሶ እንዲይዛት ነው የማሰራው ከጓደኛ ናትናኤል ፍቅር ስለያዛት ሁ እንግዲህ፣ ሰፈርተኛው ሁሉ እሱን ነው የሚያወራው። በጭራሽ በጭራሽ። በጊዜው ተረጋግቼ ስለ ነገሩ ባጣራና እውነቱን ብደርስበት ይሄ ሁሉ ባልተፈጠረ ነበር ማለት ናትናኤል ከህይወት ጋር ፍቅር እንዲያዘው ቀድሜ ማወቅ ሲገባኝ፣ እኔ ግን ህይወትንም አንድ ላይ አጠቃል እያሰብኩ ከእኔ ጋር በተደጋጋሚ እንጋጭ ስለነበር እሱ በመሃላችን እየገባ ነገሮችን ሁሉ እሱ እንደፈለገ እንዲያደርግ እድል ሰጠሁት። ቆይ እንዴት ነው ነገሩ? ታዲያ እሷ ለምን ታመመች? አንተ መጥፋትህን ተከትሎ ቀን ከቀን ጤናዋ እየታወከ መጣ። እዚህ በተደጋጋሚ የመጣች ካላመጣችሁ ማለት ጀመረች። ከጊዜ በኋላ ሰፈርተኛውም እሷን ተከትሎ ኛ ላይ ፈረደ። አባዬ እማዬ፣ እኔ እኔ እያላችሁት የጤና መታወክ እንዴት እንደ መጣ የማውቀው ነገር የለም። ልጄ ይሄን ከኛ ጋር አስቀድመ ብትወያይ መፍትሄ እንፈልግ ነበር። ብዙ ነገር ከመበላሸቱ በፊት ሁሉም ነገር ቦታውን ይይዝም ነበር። አሁንም ቢሆን መስተካከል ይችላል። ከዚህ በኋላ አንተ እዚህ ሰፈር ከታየ ምን እንደሚፈጠር አስበኸዋል? ሁሉም የሚፈልገውን መልስ ማግኘት አለበት። እስከ ዛሬ እናንተም በእኔ ምክንያት ከሰፈርተኛው ስትገለሉ ነበር። ሌላው ሕይወትን አግኝቼ ማውራት እፈልጋለሁ። ይህም አይሆንም። ከዚህ ሁሉ ጊዜ በኋላ እሷን ለማግኘት መሞከር ችግር ነው። አባቷም አይተውህ ምን ያህል ጊዜ እዚህ እየመጣ እንደዛ ተብን ብታውቅ እማዬ፣ ለዚህ እኮ ነው ሁሉም እውነቱን ማወቅ አለበት። ምልሽ ናትናኤል ሕይወትን ስለፈለጋት በእኔና በእሷ መካከል በመግባት እንድንለያ ያደረገ ግን፣ አስቡት የእኛ መለያየት ትንሽ ይመስላል። ይዞት የመጣው ችግር ግን ተመልከቱት እና አሁን ምን ሊሆን ነው? እናንተ ከተረዳችሁኝ ሁሉም በጊዜው ይረደዋል። የተነገረው ሁሉ ስህተት እንደሆነ ማሳየት አለብኝ። ናትናኤልም የውሸት ተግባሩ መጋለጥ አለብኝ። ዛሬ ምን ተገኝቶ ነው መምጣት ያቆምሽበት ቦታ ለመምጣት ያነሳሳሽ?

ከራዶ ፍቅሪ እንሳሚሊ ከራዶ አልመላለስ አልመላለስ አልመላለስ። ይሄ የሀይቅ ውሃ እየተመላለሰ ካለቱ ጋር ሲጋጭ እንደዚህ እያለ የሚያዜ ማመስለ እንደዛ ነው። ከዚህ ቀደም እዚህ ጋር ስትመጪ ልክ እንደዚሁ ተውበሽ ነበር ታወብ ያለው ቀሚስ ያምራል። አንገቴስ ልክ እንደ ነጭ አዳክዬ ተውቤያለሁ። አዎ እንደ ሁልጊዜው። ግን ግን ከግን በኋላ ያሉ ቃላቶች ወይ ማጽናኛ ናቸው አለዚያ ደግሞ ከዚህ ቀደም የተገነቡ ቃላቶችን አፍራሽ ናቸው። እና እንድታዝን እንኳን በጭራሽ አልፈልግም። እንዴ ተመልከችኝ፣ እስኪ በፈለግሽን ጊዜ ሁሌም ከጎንሽ አለሁ። ሐዘንሽን ስብራትሽን ሁሉ መጋራት ትፈልጋለሁ። እባክሽ ፍቀጅልኝ ስብራት ሁሉ የሚጠገን ይመስልሃል አዎ ይጠገናል እንደዛ ቢሆንማ ስብራት ሁሉ ብርድ በተሰማው ቁጥር ቦታው ላይ ባልጠዘጠዘው ነበር እስቲ ንገረኝ እስቲ ደርሶ ከሄደው የማህበል ግፊት ውስጥ ተመልሶ የሚመጣ ያለ ይመስላል ለአለቱ ግን ብርቅ አደለም የሄደው ለምን ተመልሶ መጣ አይልም ሰብሮት የሄደውን ግን በደንብ አድርጎ ያውቀዋል ከዛ ግን በተሰበረው ውስጥ ገብተው የሚሄዱትን የሚያስባቸው ይመስልሃል ይሄ ግዑዝ አለት ነው የኔም ልብ እንደዚህ አለት ነው። ኬብሮን ከሄደ በኋላ ምንም የሚሰማኝ ስሜት የለም። እሱ ሄዷል፣ ሄዷል። ከአንቺ ይልቅ ራሱን አስበልጦ ሄዷል። እኔ ምን እንደሚያሳዝንኝ ታውቂያለሽ? የማይድን ሰው ስታክሚ የማይሞት እየገደልሽ መሆኑን የማይሞቱ ትዝታዎች እስካሉ ድረስ እኔም እየሞትኩ ነው፣ አይታየም። ለመነሳት ባሰብኩ ቁጥር ለምን ጥሎኝ ሄደ የሚል መልስ ያልተገኘለት ጥያቄ መልሶ ይጥለኛል። መልስ መልስ ካለማ መሄድም አይኖርም ነበር። ተነስ እንሂድ። እሺ ቀስ ቀስ ቀስ። ቆይ እንዳትወርቅ። አልወድቅም። እጅሽን አምጪው። ቆይ አልወድቅም አልኩ። ታዲያ እዚህ መኖር ወሬ ጥቅሙ ምንድን ነው? እኔ እጄን ያዥኝ ነኝ ያዥኝ ነኝ ሂዊ ኬ ኬ ኬ ኬ ኬ። ምን ምን አይሆንም፣ በጭራሽ አይሆንም። የታለ? የታለ? እኔ ጌታ ነህ አይደለሁም። እሱን በህይወት እንዲኖር ካደረግኩኝ፣ አባይ፣ አባይ፣ አባይ፣ ባክ እየለመንኩ ነው። አቁም! ዞር በይ፣ ዞር በይ አንቺ፣ ዞር በይ! አባይ፣ በሩን ክፈቱ! ዛሬ አባይ፣ አባይ ናትና አይችልም። ወደ እዛ ያዝልኝ። ይኸው ዛሬ የትም ቢገባ አመልጠኝም። የትም ጌታ ነህ። ምንድን ነው እሱ? የሰው ልጅ እንደዚህ ይንኳኳል? እንደ ነውር አይደለም? ነውር፣ ለመሆኑ እናንተ ነውር ታውቃላችሁ እንዴ? አሁን ያን መተተኛ ልጅህን ታወጣዋለህ ወይን? ሳታውጣውም ትሰማኛለህ። የኔ ልጅ መተተኛ አይደለም። አሁን መተተኛ መተተኛ ነው እንጂ ዘረ። መተተኛ ልጄ ደህና መሆኗን ስታዩ አይናችሁ ደም ለበስ አይደለም? ይኸው ይኸው ከደበቃችሁበት ልጄም ለማሳበድ እንደገና ይዛችሁት መጣችሁ። አሁንና ወደዚህ ውጣ ብያ ያለሁ ናንተ ተናግሬ ያለሁ። አባዬ እባክህ የማይሆን ነገር አታድርግ። አንተ ልቀቀኝ። አንቺማ ተይዘሽ ነው። ምኑ ታውቂውና ነው የማይሆን ነገር የምትይው? አሁን ታስወጣዋለህ ወይንስ አታስወጣውም? ትሰማኛለህ? ከበሬ ዞር እንድትል ደጋግሜ የተናገርኩ ነው። ትዕግስቴን እየተፈታተንከው ነው። ጌታ ወዲያ፣ የዓመት ስቃ ያነሰና እንደገና ደግሞ ትዕግስቴ ትለኛለህ? አሁን መጣ አይደለም። ይሄንን ቆሜ አላይም። እና ምን ትሆን? ቆይ እሱ ወንድ አይደለም? ለምንድን ነው የሚደበቀው? ወጥቶ አያወራም እንዴ? ምን እያደረክ ነው? ልቀቀኝ። እስቲ አባዬ እባክህ ተረጋጋ፣ የምልህን ስማኝ። ከደበክበት አታስወጣውም? አሁን ይኸውልህ አንተም ለልጅህ እንደምታስበው እኔም ለአንድ ልጅ አስብለታለሁ። አሁን ከደጃፌ ዞር በል፣ እስካሁንም የታገስኩ ከነበረን ጉርብትና የተነሳ ነው። ዞር በል ብያለሁ። እንደዚያ ከሆነማ ከአንተ እጀምራለሁ። ው አባዬ እባክህ አባዬ፣ አላሳዝንህም። እንደ አንተን ካጣሁ እኔ እንዴት ሆናለሁ? አባዬ እባክህ ተው፣ እባክህ እባክህ፣ አባዬ። አለሁ አለሁ፣ እኔ አለሁ ና ናውጣ፣ አንተ መተተኛ፣ አንተን ደፍቼ ልጄ ጤናዋ ይመለስልኛል። አባዬ የለመንኩ እኮ ነው። ዝም በይ በቃ፣ ከብሮን ወደ ውስጥ ግባ። ትሰማኛለህ? ይኸውልህ እኔ ያለው የልጄ ጫፍ ነካ እሱ የአንተ ምርጫ ይሆናል። አባዬ እባክህ ተው፣ አንተ እንደዚህ ካደረግከኝ ራሴን አጠፋለሁ። በቃ ልጅን የምትወዳት ከሆነ አቁም፣ የህብረተሰቡን ሰላም አትበጥብጥ። እሱን ካሰብ ቆይ አንተ ለምን መጣ አተዝበል ይሄ ሁሉ የሆነው በአንተ ምክንያት እንደሆነ የማላቅ ይመስልሃል? ዘግይቶም ቢሆን ገብቶኝ። ዝም በል ዝም በል አንተ፣ ያብየን ወደም እያሉ እውነቱን ያወቁ ቀን ይጸጸታል። አንተን ደፍቼ ምንስ ቢመጣ። አንተ ልጅ አትታገለኝ፣ ዞር በል ብያለሁ። ጌታነ ይኸውልህ፣ ልጄ አንድ ነገር ቢሆን እኔ መስን አይደለሁም። አንላቅቃትም። ዞርበል በል። አባዬ አባዬ፣ እባክህ ከፈለክ ከዚህ እንሂድ። እስቲ ተመልከተኝ፣ አንተ ብቻ ኮን ያለኸኝ። ናቲ ናቲ፣ ልጄን አደራ መስፍን፣ ዞር በልልኝ፣ ዞር በልልኝ ከፊቴ። ልተኩስበት። ልጄ ላይ ልትተኩስ ነው? ዞር የምልልህ እንዴ። ምንድን ነው የሚለው ሰውዬው። ህይወት፣ ህይወት። አሁን ደህና ነሽ? ገና ነኝ ወይ። ጉድቴ፣ በአንድ ጊዜ መጥቶ ሰላማችን ይበጥብጠው። ናትናይ፣ ምን እያደረግክ ነው? እኔ እንዴ እኔ እኔ እኔ ምን አደረግኩ ምን አደረግኩ። እሱ ተመልሶ ባይመጣ እኛ ደህና እየሆንን ነበር እንዴ። ቆይ ከሱ ጋር ምን ያገናኘዋል? ሁሉም ነገር ከሱ ጋር ይገናኛል። ልጄ ትሰማኛለች። ናት ናይል የማይሆን ነገር እየተናገርክ አባዬን ወዳልሆነ እንዴት ውስጥ እየገፋፋው ነው ሰምተኛል? ቆይ ቆይ ቆይ ይሄ ልጅ ምን አደረገ ብለሽ ነው የምትናገሪ እስኪ አስቢው፣ ያኛውን አስቢው። ደህና ሆንሽልኝ ስል ጠብቆ መጣ። አንዷን ልጄ ሊያሳጣኝ ከተነሳ እኔ ደግሞ ህይወቱን አሳጠዋለሁ አባ፣ እኔ ምን ሆንኩ? እሱስ ምን አደረገኝ? አንቺ ተይዘሻል፣ ተይዘሻል። አንቺ እንዴት ይታወቅሻል እኮ ይ አንቺ እየታወቀሽ አይደለም። አንቺ እኮ አንቺ እኮ ምን እስቲ ንገረኝ። አይምሮሽን ታመሻል፣ አይምሮሽን ስተሻ ልትለኝ ነው? ከነበረኝ ፍቅር የተነሳ ድንገት ጥሎኝ ሴት ተረብሼ ነበር። ራሴንም ማረጋጋት ባለመቻሌ ራሴንም ሆነ እናንተን ችግር ውስጥ ከትቻችሁ ነበር። አሁን ደህና ነኝ። ደህናማ ብትሆኚ ራስሽን ስተሽ ባልወደቅሽ ነበር። ዝም ብሎ ራስን መሳት አለ? ደንግጬ ነበራ። አንተ ሲያደረግከው ህይወት ልታጠፋ ነበር እኮ። እሺ ከዛስ ምን ሆን ነበር? ምን ይሆናል ምን ይሆናል። አንቺ ልጄ ነጻ ትወጪኛለሽ እንጂ። ከምንድን ነው ነጻ መውጣው? ከፍቅር። አባ የኔን ችግር ዶክተሩ ነግሮሃል። የነበረኝ ስሜት ሁሉ አሁን ላይ ተቀይሯል። ምክንያቱም በቂ ክትትል ስለተደረገልኝ። ግን አሁን ከኬብሮን የምፈልገው መልስ ነው የምን መልስ? ምንም ሳይፈጠር ድንገት ጥሎኝ የሄደበትን ምክንያት ማወቅ እፈልጋለሁ። እንዴ አቶ ጌታ ነህ መልስ ብታገኝስ፣ ከዛ ምን ሊሆን እስኪ ንገሪኝ። ምንም አይነት ጥያቄ በውስጥ አይኖርም። አባ አንተ የምትፈልጋትን አይነት ልጅ እሆናለሁ። ግን ይሄ እንዲሆን እዚህ ነገር ውስጥ ጣልቃ አትግባባክህ እንዴ እንዴት? እንዴ እንደዚህም አይሆንም አይሆንም። አንተም የኔን ጤንነት ከሚፈልጉት ውስጥ ነህ አይደል? ስለዚህ ለእኔም ጊዜ ስጡኝ። አባዬ ታምነኛለህ አይደል? መልስ ካገኘሽ በኋላ ግን ከዚህ እንሄዳለን። አንተ እንዳልክ ይሆናል። በቃ እመለሳለሁ። እሺ። እንዴ እንዴ እንዴ፣ አቶ አቶ አቶ ጌታነህ እየሄደች እኮ ነው። ዝም ይሏታል? እንዴ እየሄደች እኮ ነው። ትሄድ። ጥያቄዋ መልስ እስኪያገኝ መጠየቁን አታቆም እና ትሄድ። አሁን ትሄድ ጥያቄ መልስ እንጂ ምክንያት አይፈጥርም አይደል ስለዚህ ለጥያቄ መልስ ትሰጠኛለህ በሚገባ እሺ እየጠበቅኩ ነው ለአመት ጠብቀሻል አዎ በህመም ውስጥ ሆኜ ወራቶች አልፈው አመት ተቆጠረ አሁን መልሴን የማገኝበት ሰአት ደርሷል አንቺን ሳፈቅር ራስ ወዳድ ስሜቶቼን ሁሉ መቆጣጠር አልቻልኩ ቀናተኛ ብስጩ ሰው እየሆንኩ መጣሁ ከምንም በላይ እኔ የፈለግኩት ሁሉ ይሁን ወደ ማለት መጣው። ከዚህ በፊት ስለ ፍቅርም ሆነ ስለ እንደዚህ አይነት ስሜቶች ምንም እውቀት አልነበረኝም። እነዚህ ስሜቶች እኔን ከመጉዳት አልፈው ያንቺን ስሜቶች መስበር ጀመሩ። ከናትናኤር ጋር ፍቅር መጀመራችሁንና ለእኔ መንገር መፍራትሽንም አወቅኩ። ምን? ቆይ ቆይ ቆይ ፍቅር የምን ፍቅር? ቆይል ጨርስ። ከአንቺ ጋር የተለያየንበት ያን ቀን ታስታውሻዋለሽ? አዎ በደንብ አስታውሰዋለሁ። ከናትናኤል ጋር የተደባደባችሁበት? ምን፣ ያንን ያደረከው? ያንን ያደረኩትማ ናትናኤል የሞቀ ፍቅር ውስጥ እንደገባችሁና ከናንተ ህይወት እንደወጣ ስለነገረኝ ነው። ምን ናትናኤል የነገረኝ እኮ? አንተ ከኔ ጋር የመቆየት ፍላጎት እንደሌለህ ስላወቀብህ እንደተደባደባችሁ የነገረኝ። ምን አንቺ ታዲያ ለሱ ያገሹው በዚህ ምክንያት ነው? እኔ እኮ አንተ እኮ ምን በጊዜው ከእሱ ጋር ፍቅር ስለጀመራችሁ መስሎኝ ነበር፣ ግን በኋላ የሆነውን ስሰማ ሁሉም ውሸት እንደነበር ገባኝ። ቆይ ቆይ፣ አንተ ራስህ እንዴት ከጓደኛችን ፍቅር ይዛታል ብለህ አሰብክ? ሂዊ የነበርኩበትን ሁኔታ ነግሬሻለሁ። ከናት ከናትናይል ጋር ፍቅር ከያዘሽ በቃ ምን ማድረግ እችላለሁ። አንቺ ደስተኛ እንድትሆኝህ እኔ ሁሉንም ነገር ትቼ መሄድ ነበረብኝ። በመሄድህ ብዙ ነገር አሳጣኸኝ። ለአስር ደቂቃ ብትታገሰኝ ምን ነበረበት? ከሆነው ነገር በኋላ ተረጋግቼ ደውዬለህ ነበር። ስልክ ዝግ ነበር፣ ከዛም ጊዜ በኋላ እንደ ተዘጋ ነበር። ለምን የሚል ጥያቄና የጥፋተኝነት ስሜት ተጨምሮ ጤናዬን አሳጣኝ። ይሄ ሁሉ የሆነው በናትናኤል ምክንያት ነው። አይደለም እኛ ባለመነጋገራችን ምክንያት ብዙ ነገር አሳጣን። እኛም ብቻ ሳንሆን ቤተሰቦቻችን ምን አይነት ችግር ውስጥ እንደከተትናቸው ተመልከች። ጊዜ ያልፈቀደው ፍቅር ነበር። ፍቅርማ የተሰጠን ጸጋ ነበር፣ አጠቃቀሙን ባለማወቃችን አበላሸ ነው እንጂ። ስላወራን ደስ ብሎኛል። አሁን ከአባቴ ጋር ከዚህ እንሄዳለን፣ ከዛ ሁሉም ነገር ይስተካከላል። ለምን ጊዜ ባልፈቀደው ፍቅር ውስጥ ምንም ነገር መበላሸት የለበትም። ደን አሁን ከሆነ ሁሉ በኋላ ምንም ልልሽ አልችልም። መልካሙን ሁሉ እመኝልሻለሁ። ያለ ጊዜው ድርሰት ጸጋነት እንዳለ። ያለ ጊዜው